ምዕራፍ አምስት ከቁጥር አንድ ላይ እንደዚህ በማለት ይናገራል ቅዱስ ዮሐንስ። እንግዲህ ትናንትና በነበረን ትምህርት እጅግ በጣም ደስ የሚል ከእግዚአብሔር መወለድ ምን ማለት ነው፣ እርስ በርስ መፈቃቀር ምንድን ነው፣ እርስ በርስ መዋደድ ምንድን ነው የሚለውን እንግዲህ በደንብ አድርጎ ቅዱስ ዮሐንስ አስተምሮ ነበረ። እንግዲህ በዛሬው በቅዱስ ዮሐንስ መልእክት በዚህ በምዕራፍ አምስት ቁጥር አንድ ላይ ዓለምን ስለማሸነፍ ይናገራል። በተለይ እስከ አስራ ሁለት ባለው ቁጥር ከቁጥር አንድ እስከ አስራ ሁለት ባለው ዓለምን ስለማሸነፍ የትኛዋን ዓለም አሁን የምንኖርባትን ዓለም ስለማሸነፍ ይነግረናል ማለት ነው። እነዚህ ይላል ቁጥር አንድ ላይ ኢየሱስ መሲህ እንደሆነ የሚያምን ሰው ሁሉ ከእግዚአብሔር ተወልዷል ይላል። መሲህ ማለት ምን ማለት ነው? እስኪ ጻፉልኝ። መሲህ ምን ማለት ነው? መሲህ ሲባል ምን ማለት ነው? መሲህ ምን ማለት ነው? መሲህ ማለት አዳኝ ማለት ነው። እሺ አዳኝ ማለት ነው። ስለዚህ ኢየሱስ መሲህ እንደሆነ የሚያምን ሰው ሁሉ ከእግዚአብሔር ተወልዷል በማለት ይናገራል። መሲህ ማለት አዳኝ አዳኝ ማለት ነው። ስለዚህ ኢየሱስ ክርስቶስ መሲህ እንደሆነ የሚያምን ሰው ሁሉ ምን ሆነ? ምን ሆኗል አለ? ከእግዚአብሔር ተወልዷል። በኢየሱስ ክርስቶስ አዳኝነት ላይ በኢየሱስ ክርስቶስ የአዳኝነት ስራ ላይ የሚያምን ሁሉ ምን ሆኗል? ተወልዷል። ምክንያቱም የሚያምን ሰው ምን ያደርጋል በጥምቀት ይወለዳልና ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል በማለት ይናገራል። ማለት ነው። ምክንያቱም በኢየሱስ ክርስቶስ ከኢየሱስ ክርስቶስ የተወለደውን ሁሉ ሁሉም ይወዳልና ና እግዚአብሔር ብንወድደው ትእዛዙን ብናደርግ የእግዚአብሔር ልጅ እንደምንወድ በዚህ እናውቃለን በማለት ይናገራል። ስለዚህ እግዚአብሔር አምላክን መውደዳችንን የምናውቀው የእግዚአብሔር አምላክን ምኑን ስንጠብቅ ነው አለን? ትእዛዙን ስንጠብቅ ነው። ስለዚህ እኛ እግዚአብሔር አምላክን መውደዳችንን የምናውቀው እግዚአብሔር አምላክ ለእኛ የሰጠውን ሕግና ስርዓት ምን ስንል ስንጠብቅ፣ በእውነትም እግዚአብሔር እንወዷለን እንላለን። እግዚአብሔር አምላክንም እኛ ይወደናል ማለት ነው። ስለዚህ ትእዛዙን እንጠብቅ ዘንድ የእግዚአብሔር ፍቅሩ ይቺ ናትና ትእዛዞቱ ከባዶች አይደሉም። እግዚአብሔር አምላክ ያዘዘን ትእዛዛቶቹ ምን አይደሉም ማለት ከባድ አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ድል ይነሳዋልና፣ ስለዚህ ዓለምን ድል መንሳት ከእግዚአብሔር ለተወለዱ ልጆች የሚከብድ አይደለም። ከእግዚአብሔር ለትወለድለኛ አለምን ድል መንሳት የሚከብደን አይደለም። ስለዚህ ማንኛውም ነገር ቢመጣ እግዚአብሔር አምላክ የሰጠን ነገር በአለም ውስጥ የምናሸንፈው በአለም ውስጥ ድል የምናደርገው ነው። ስለዚህ ድል መንሳቱም ይቺው ናት አለ አለምን ድል የሚነሳው እምነታችሁ ነው። ስለዚህ አለምን ድል የምንነሳው በእምነታችን ነው። በእምነታችን ማንም በማመን እግዚአብሔር አምላክን በማመን አለምን ድል መንሳት የምንችለው በጦርፍ ወይም ደግሞ በውጊያ ወይም በተለያዩ መሳሪያዎች አይደሉም። ሰው አለሙን ድል መንሳት የሚችለው በእምነት በጽንላት ነው። በእግዚአብሔር አምላክ በመታመን በፈተና ውስጥ በመከራ ውስጥ በሞት ውስጥ በስቃይ ውስጥ በመጥፋት ውስጥ ይሁን በምን ውስጥ የሚሆን ለእግዚአብሔር አምላክ መታመን እችን አለም ምን እናደርጋታለን? ድል እንነሳታለን ማለት ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር አለምን ድል የሚነሳው ማን ነው? ኢየሱስ የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ የእግዚአብሔር ልጅ እንደሆነ የእግዚአብሔር ልጅ እንደሆነ ከሚያምን ሰው ውጪ ማን አለምን ድል ሊነሳው ይችላል? አለ ቅዱስ ዮሐንስ በመልእክቱ ላይ። ማን ነው ድል የሚነሳው? እግዚአብሔር አምላክ ይስጥልኝ። እግዚአብሔር አምላክ ያክብርልን። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ማለት አባቱ እግዚአብሔር አብ ነው ማለት ነው። እሱ ልጅ የሆነው ከእግዚአብሔር አብ በባህሪ ተወልዶ ነው። ከመቤታችን ከቅድስት ድንግል ማርያም ደግሞ ያለ ወንድ ዘር በስጋ ተወልዶ ልጅ ተብሎ ተጠርቷል። ኢየሱስ ክርስቶስ በባህሪ ከማን ጋር አንድ ነው ማለት ነው? አሁን በባህሪ ከእግዚአብሔር አብ ጋር አንድ ባህሪ ነው፣ ምክንያቱስ የእሱ መወለድ በባህሪው ነውና። ስለዚህ ኢየሱስ ክርስቶስ በባህሪ ከአብ ጋር አንድ ከሆነ ኢየሱስ ክርስቶስ ማን ነው ማለት ነው? አምላክ ነው። አምላክ ነው። ስለዚህ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን ድል የሚነሳው ማን ነው በማለት ያስቀምጣል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የሰውም ልጅ ተብሎ ተጠርቷልና ነው። በውሃና በደም የመጣ ይህ ነው። እርሱም ኢየሱስ ክርስቶስ በውሃና በደም በመንፈስም እንጂ በውሃ ብቻ አይደለም አለ ስለዚህ የእግዚአብሔር ልጅነት የምናገኘው በምን በምንድን ነው እያለን ነው ቅዱስ ዮሐንስ። እርሱም ኢየሱስ ክርስቶስ በውሃና በደም በመንፈስም እንጂ በውሃ ብቻ አይደለም፣ መንፈስ እውነት ነው፣ የሚመሰክር መንፈስ ነው አለ። ስለዚህ ጥምቀት በምን በምን ዳግም መወለዳችን በምንድን ነው በመንፈስ በውሃ በደም ብለን ተምረናል። ሚስጥረ ጥምቀት ስንማር ሚስጥረ ጥምቀትን ስንማር ምን ብለናል በውሃ በመንፈስ ከዛስ በደም ብለን ተምረናል። ስለዚህ እነዚህ ሶስት የጥምቀት አይነቶች ነገረን። በመንፈስ ስንል ማንን ነው ስንል ሐዋርያት የተጠመቁት ጥምቀት በመንፈስ ይላል እዚህ ዮሐንስ ራይ ምዕራፍ ሁለት ላይ ስንመለከት ምዕራፍ አንድ ላይ ስንመለከት እስከ ቅርብ ቀን ድረስ በምን ትጠመቃላችሁ አለ፣ በመንፈስ እስከ ቅርብ ቀን ድረስ። እሺ ከዛ ወዲያ ደግሞ በደም እነማን ይጠመቃሉ ስንል ትምህርቱን እየተማሩ እውቀቱን እየያዙ በመሀል ግን ሞት የሚመጣባቸው ሰይፍ የሚያገኛቸው ሰዎች እነዚህ ገና ወደ ክርስትናው እየተራመዱ እየመጡ ግን ደግሞ ያልተቀበሉ ያልተጠመቁ እምነቱን አምነው ግን ለመጠመቅም ይህንን ነገር ለማግኘት እድል ያላገኙ በማየት ያመኑ በፍጥነት በቅዱሳን አባቶች ሞት ወዲያውኑ አምነው ወዲያው ለሞት የሚዘጋጁት በሞታቸው ጥምቀት ይጠመቃሉ። ስለዚህ በደም አለ። ሌላው ደግሞ በውሃ ነው፣ ሌላው በውሃ ነው። ስለዚህ ቅዱስ ዮሐንስ ምን አለን? እርሱም ኢየሱስ ክርስቶስ በውሃና በደም በመንፈስ እንጂ በውሃ ብቻ አይደለም። መንፈስ እውነት ነው፣ የሚመሰክር መንፈስ ነው። ምስክር የሚሆኑ ሶስት ናቸው። እነርሱም መንፈስ ውሃና ደም ናቸው። ሶስቱም ደግሞ አንድ ናቸው። ስለዚህ ሶስቱም ምንድን ናቸው? አንድ ናቸው። በሶስቱም ላይ ግን ማን ይመሰክራል? አለ መንፈስ ቅዱስ መንፈስ ቅዱስ ስለዚህ ሶስቱም አንድ ናቸው። መንፈስ ቅዱስ ግን ይመሰክራል። የሰውን ምስክርነት የምንቀበል ከሆነ የእግዚአብሔር ምስክርነት ይበልጣል። ከሰው ምስክርነት ይልቅ የማን ምስክርነት? የእግዚአብሔር ምስክርነት ይበልጣል። ስለ ልጁ የመሰከራት የእግዚአብሔር ምስክርነቱ ይችናትና፣ ስለ ልጁ ማን የመሰክረው? እግዚአብሔር የመሰክረው። ምን አለ? በእግዚአብሔር ልጅ የሚያምን የእግዚአብሔር ምስክርነት በእርሷ አለ። በልጁ የማያምን ግን እርሱ ሀሰተኛ አደረገው። ለዚህ እኮ ነው ይህ የምወደው ልጄ ነው እና እርሱን ስሙት ብሎ የተናገረው። ስለዚህ ልጁ ክርስቶስን የሰማ ሁሉ የእግዚአብሔር አብ ልጅ ሆና ልጁን ያልሰማ ግን የተላከውን እግዚአብሔር ወልድን ያልተቀበለ ግን እግዚአብሔር አብን ቢያውቀ አይጠቅመውም። ምክንያት ውስጥ ልጁን አልተቀበለማ። ልጁን ያልተቀበለ መንፈስ ቅዱስን አይቀበልም። መንፈስ ቅዱስ የሌለው ሕይወት የለው፣ ሕይወት የለው፣ ከአብ ዘንድ የሚመጣውን ሕይወት አያገኝም ስለዚህ በአብ በወልድ በመንፈስ ቅዱስም ማመን አለበት። ይህን ነው እየነገረን ያለው ቅዱስ ዮሐንስ። እግዚአብሔር ስለ ልጁ በመሰከራት ምስክርነት አያምንምና አያምንምና ለምን ሀሰተኛ ነው የላከው የእግዚአብሔር አብን በልብነት ያለችውን በእግዚአብሔር አብ ልብነት ያለችው በወልድ ቃልነት የተማርነውን ትምህርት ያልተቀበለ የመንፈስ ቅዱስ ስጦታን አያገኝም። የእግዚአብሔር አብ ልጅ ተብሎ አይጠራም። የጸጋ ልጅነትን አያገኝም። የጸጋ ልጅነት ለማግኘት የግዴታ ከሰማይ ያለውን የእግዚአብሔር አብ ቃሉ የሆነውን ከእኛ ጋር ያለውን የወልድን ቃል ተቀብሎ በእኛ ውስጥ የሚኖረውን የመንፈስ ቅዱስን ቃል መቀበል አለበት መቀበል አለበት። አካውንት የሚጽፉትም ይታርጉ እንትኑን ያዘጓል። ስለዚህ ቁጥር አስራ አንድ ላይ እግዚአብሔር የዘላለም ሕይወት እንደሰጠን ምስክርነቱ ይቺናት በልጁ የሚያገኘናት ሕይወት ይቺናት አለ። እግዚአብሔር ምስክርነት የሰጠው ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ስለ ላኙ ሰማይ እና ከአብርሃም በኋላ የፈጸማትን ያችን ቃልኪዳን ቃል ኪዳን አድሶ አዲስ የሆነው መንግስት እንድንወርስ አዲስ ቃል ኪዳን ከኛ ጋር ያሰረው በወልድ ቃልነት በኢየሱስ ክርስቶስ ቃልነት የተነገረችው ይቺ የዘላለም ህይወት ናት ይቺ ናት በማለት ቅዱስ ዮሐንስ ያስቀምጣል። ወልድ ከእርሱ ጋር ያለው ህይወት አለው ከወልድ ጋር ያለው እርሱ ህይወት አለው። የእግዚአብሔር ልጅ ከእርሱ ጋር የሌለውን ግን ህይወት የለውም አለ። ስለዚህ እዚህ በዮሐንስ ወንጌል ወደፊት እንማረዋለን ምዕራፍ አምስት ላይ አብ ህይወት አለው አብ በራሱ ህይወት እንዳለው እኔ ለምወዳቸው ወልድ ለሚወዳቸው ወይ ልጅም ለሚወዳቸው ሁሉ ህይወት ይሰጣል። ስለዚህ ወልድን የተቀበሉ ሁሉ ህይወት ከእነሱ ጋር አለን። ወልድን ያልተቀበሉ ሁሉ ደግሞ ምን የላቸውም? ህይወት የላቸውም። ስለዚህ ዓለሙን ለማሸነፍ ከጌታችን ከኢየሱስ ክርስቶስ ጋር አንድ ሆነን ልንኖር አንድ ሆነን ልንራመድ አንድ ሆነን ከጌታ ከኢየሱስ ክርስቶስ ጋር ልንጓዝ ግድ ነው ማለት ነው። ዓለም ማሸነፍ ይፈልጉ ነው ከክርስቶስ ጋር አንድ መሆን አለበት በማለት ቅዱስ ዮሐንስ በዚህ በምዕራፍ አምስት የመጀመሪያ መልእክቱ ላይ ከቁጥር አንድ እስከ አስራ ሁለት ባለው ዓለምን ስለማሸነፍ ያስቀምጣል። ከቁጥር አስራ ሶስት ጀምሮ ስንመለከት እስከ ቁጥር አስራ ስድስት ድረስ እስከ አስራ ሰባት ድረስ ያለውን ስንመለከት ስለ ህይወት ምልጃ ነው የሚናገር። ምን ማለት ነው የህይወት ምልጃ? በእግዚአብሔር ልጅ ስለ ስም በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ። የእግዚአብሔር ልጅ ስም ማን ነው? የእግዚአብሔር ልጅ ስም ማን ነው? ስሙ ማን ነው? የእግዚአብሔር ልጅ ስሙ ማን ነው? ወልድ አይደለም። ወልድ ወልድ ወልድን በምን አወቅነው? ወልድን በምን አወቅነው? ወልድን በምን አወቅ ወልድ መኖሩን በምን አወቅነው? ኢየሱስ ብለን አይደለም። ተወልዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ ወልድን አወቀ። ስለዚህ በጌታ በኢየሱስ ክርስቶስ በልጁ በወልድ የሚያምን ሁሉ የዘላለም ህይወት አለው። በእሱ ስም ማለት ነው። በእግዚአብሔር ዘንድ ያለች መወደድ ይቺ ናት። በስሙ ከእርሱ ዘንድ የምንለምነውን ምን ይለናልና? ይሰማናልና በማን ስም? በወልድ በማን ስም? በኢየሱስ ክርስቶስ የምንለምነውን ልመና ሁሉ ማን ይሰማናል? እግዚአብሔር ይሰማናል። በልጁ ብንለምን አባት ይሰማናል። የምንለምነውን እንደሚሰማን ካወቅን እንግዲህ አንስ በእርሱ ዘንድ የለመነው ልመና እንደተቀበለን እናውቃለን። ወንድሙን ለሞት የሚያበቃ በደር ሲበድል ያየ ሰው ቢኖር እግዚአብሔርን ይለምንለት። ስለዚህ ለሞተ ሰው ምን በሉ አለ? ለሞተ ሰው እግዚአብሔርን ምን በሉለት አለ? ወደ ሞት እየደረሰ ላለ ወንድማችሁ ምን በሉ አለ? ጸልዩ ጸልዩ ለሞትም የማያበቃ በደል ለበደለ ሰው ህይወትም ይሰጥለታል። ለሞት የሚያበቃ በደል አለና ስለ እርሱ ይለምኑ ዘንድ የምንናገር አይደለውም። በደል ሁሉ ኃጢአት ናትና ለሞት የማያበቃ በደል አለና አለ። ለሞትም የማያበቃ ምን አለ? በደል አለና። ስለዚህ ምን በሉ? ለምኑለት በማለት እንደነዚህ አይነት ወንድሙ ለሞት የሚያበቃው በደል ሲበድል ያየ ሰው ቢኖር ይለምን እያለ ይናገራል። አንዱ ለአንዱ ጸሎት ማድረግ እንዳለበት እግዚአብሔር አምላክ እንዲምር እንድንጸልይለት ይናገራል ማለት። ስለዚህ ወንድም ለወንድሙ፣ እህት ለእህቷ፣ ወንድም ለእህቱ፣ እህት ለወንድሟ መጸለይ አለብን እያለን ቅዱስ ዮሐንስ ይነግረናል። ስለ ህይወት ምልጃ ነው። ይችን ነፍስ ማርልን፣ ይችን ነፍስ ወደ አንተ መንገድ መልሳት፣ ይችን ነፍስ ከአንተ ጋር ትሆን ዘንድ እባክህ መንገዷን አቅናላት ይቺ ነፍስ የዲያብሎስ ማደሪያ ሆናለች እና እግዚአብሔር አምላኮ አንተ ተቆጣጠራት። እግዚአብሔር አምላኮ ይቺ ነፍስ በደሏ እየበዛ ነውና እና አንተን እንድታውቅ አስተምራት እያለ አንድ ሰው ለወንድሞ መጸለይ አለበት እያለ ነው። ቅዱስ ዮሐንስ እግዚአብሔርን ስለማወቅ ይናገራል ከቁጥር አስራ ስምንት እስከ ቁጥር ሀያ አንድ ድረስ ደስ ባለው ላይ ከእግዚአብሔር የተወለደ ሁሉ እንደማይበድል እናውቃለን አለ። ከእግዚአብሔር የተወለድን ሁላችን አንበድልም አለ። ለምን? ከእግዚአብሔር የተወለዱ ሰዎች ለበደል ራሳቸው የሚሰጡ አይደሉም። ኃጢአትን ተነት ተጸይፈው ኃጢአትን ጠልተው ምን ያሉ ናቸውና ከጌታ ከኢየሱስ ክርስቶስ የተወለዱ ናቸው። በጥምቀት የተወለዱ አማኝ ተብሎ የተጠሩ ስለሆኑ ከእግዚአብሔር የተወለደ ሁሉ እንደማይበድል እናውቃለን አለ። በደል አይገኝበትም፣ ምክንያቱም ከተወለደ በኋላ አይበድልም እያለ ነው። አሁን የምንበድለው ራሳችን በፈቃዳችን ለዛ በደል እየተገዛን እንጂ ኃጢአት እኛ ላይ ሰልጥኖ አይደለም። በወዲቱ ቢሆን ኃጢአት ይሰለጥን ነበር በእኛ ላይ ግን ኃጢአት ራሳችን እናሰለጥናለን እንጂ እኛ ነጻ ነን። ሪሰ ሊቃውንት መምህራችን ሲናገሩ ሰምታቸኋቸው ከሆነ በኦሪዝ ዘመንስ ያለመሳሪያ መሳሪያ ውጊያ ውስጥ ገብተን ተማርከን ነው። በአዲስ ኪዳን ግን የነበረንን ሁሉ አስታጥቆን ያጣኑን ሁሉ ሰጥቶን ድል እንድንነሳውና ሴጣንን አዋርዶ ጥሎልን ከሄደ በኋላ እኛ መልሰን በዛ እጅ የምንወድቅ ከሆነ ያስታጠቀንን መታወቂያ ያስታጠቀንን መሳሪያ ጥለ ነው የሰጠንን ጸጋ ጥለ ነው። ራሳችን በራሳችን እየተማረክን ነው። ስለዚህ ለምንድን ነው ራሳችንን አሳልፈን ለሴጣን የምንሰጠው? ለምድ ማንበረታው ማንጠናክረው ብለው ሲያስተምሩ ነበረ። ቪዲዮን ለመልቀቅ ሞክሬያለሁ። ስለዚህ ከእግዚአብሔር የተወለደ ሁሉ እንደማይበድል እናውቃለን። ነፃ ነው የእግዚአብሔር ማደሪያው ኃይልና ጦር ስለሆነ አይበድልም እያለ ቅዱስ ዮሐንስ ያስቀምጣል ማለት ነው ከእግዚአብሔር የተወለደ ራሱን ይጠብቃል እንጂ ክፉ አያገኘውም አለ። ስለዚህ ከእግዚአብሔር የተወለዱ ሁሉ ራሳቸውን የሚጠብቁ ቁጥብ የሆኑ፣ የተረጋጉ፣ እግዚአብሔር አምላክን የሚፈሩ፣ ለእግዚአብሔር አምላክ የሚታዘዙ፣ የቀናውን መንገድ የሚከተሉ፣ ቢበድሉ ንስሐ የሚገቡ፣ ቢያጠፉ ከእግዚአብሔር እቅፍ ላለመውጣት ተመልሰው በእግዚአብሔር እቅፍ ውስጥ የሚገቡት ናቸው እያለን ነው ቅዱስ ዮሐንስ ስለዚህ ራሳቸውን ይጠብቃሉ እንጂ ክፉ ነገር አያገኛቸውም በማለት ከእግዚአብሔር የተወለዱ ሰዎች ጥንቁቅ እንዲሆኑና ጠንካራ እንዲሆኑ ያሳስባቸዋል ቁጥር አስራ ዘጠኝ ላይ እኛ ከእግዚአብሔር እንደሆን እኛ ከማን ከእግዚአብሔር ምክንያቱስ ግንዱ እሱ ነው እኛ ደግሞ ግንዱ ላይ ያለን ቅርንጫፎች ነን አካሉ ነን እና ስለዚህ እኛ ከእግዚአብሔር እንደሆንን ዓለም ሁሉ ግን በክፉ እንደተያዘ እናውቃለን አለ ዓለም የሚለው አብዛኛው የዓለም ክፍል ለኃጢአት ራሱን ያስገዛ ለኃጢአት የተገዛ ኃጢአት ላይ ሁሉ የሰለጠነበት እንደሆነ እናውቃለን። እኛ ግን ከማንን አለ ከግንዱ ነን። የእግዚአብሔር ልጅ እንደመጣ እውነተኛም የሆኑን እግዚአብሔርን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ እኛ ክርስቶስን የተቀበልን በጥምቀት የክርስቶስ አካል የሆንን ተመርጠን ክርስቲያን ተብለን የተጠራን ሁላችን የእግዚአብሔር ልጅ እንደሆንን እና እግዚአብሔር አምላክ እንደመጣ እናውቃለን። እውነተኛ የሚሆኑን እግዚአብሔር አምላክ እናውቃለን። ይህን እናውቅሰን ደግሞ የምንረዳበት መልካም ልብ ሰጥቶናል አለ። እውነተኛ በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንኖራለን። ሰው ምን በመሆን በእውነተኛ በሆነው በእግዚአብሔር ልጅ በማርያም ልጅ በጌታ በኢየሱስ ክርስቶስ አምነን ምን እላለን፣ እንኖራለን። እርሱም እውነተኛ አምላክ የዘላለም ሕይወት ነው። እርሱ ምንድን ነው አለ፣ ኢየሱስ ክርስቶስ ምንድን ነው አለን ቅዱስ ዮሐንስ። እውነተኛ ምን አምላክ ነው፣ የዘላለም ደግሞ ምንድን ነው አለ፣ ሕይወት ነው። ኢየሱስ ክርስቶስ እውነትም ሕይወት፣ እውነትም ጌታ፣ እውነትም አምላክ ነው። ልጆች ሆይ ጣዖታትን ከማምለክ እራሳችሁን ጠብቁ፣ ለጣዖት እንዳትገዙ ጣዖታት እንዳታመልኩ። በወቅቱ በጣም አደገኛ የነበረው ነገር ዓለም በጠቅላላ ለጣዖታት የሚሰግድበት ዘመን ስለነበር ልጆች የሚለው ያመኑትን አንድ ሰው ካመነ በኋላ የክርስቶስ ከሆነ በኋላ አካል ከሆነ በኋላ ከተመረጠ በኋላ ጣዖታትን ማምለክ አይችልም። ስለዚህ ምን አለ ልጆች ወይ ጣዖታትን ከማምለክ እራሳችሁን ጠብቀዋል። አንድ ሰው የክርስቶስ ከሆነ በኋላ ለሌላ አምላክ የሚገዛ ከሆነ ልጅነቱን አጥቷል። ስለዚህ የነቃን የበረታን የጠነከረን ነገሮችን በጣም በማስተዋል የምንሄድ መሆን መቻል አለብን። ራሳችሁን ጠብቁ አለን ቅዱስ ዮሐንስ። የመጀመሪያው የሐዋርያ የቅዱስ ዮሐንስ መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን። አነሳስቶ ለዚህ ያደረሰን እግዚአብሔር አምላክ ፍጻሜያችን ያሳምርልን። የመጀመሪያው የቅዱስ ዮሐንስ መልእክት ተጠናቀቀ። ሁለተኛው የሐዋርያው የቅዱስ ዮሐንስ መልእክት መጽሐፍ ቅዱስ ክፈቱ። ዛሬ ሶስቱን ጨርሰን ወደ ወደ ያዕቆብ መልእክት እንሄዳለን። ሶስቱን እንጨርሳለን ዛሬ ማለት ነው። አንድ አንድ ምዕራፍ ነው ያላችሁ። ሁለተኛው የሐዋርያው የቅዱስ ዮሐንስ መልእክት አንድ ምዕራፍ፣ ሶስተኛው የሐዋርያው የቅዱስ ዮሐንስ መልእክት አንድ ምዕራፍ፣ የመጀመሪያው የቅዱስ ዮሐንስ መልእክት አምስት ምዕራፍ አለው። ስለዚህ ሁለተኛዊቱ የሐዋርያው የቅዱስ ዮሐንስ መልእክት እቺ ናት። ስለ እመቤትና ስለ ልጆቿ ይናገራል። ከእኔ ከቀሲስ በእውነት ለምወዳቸው ከእኔ ከቀሲስ በእውነት ለምወዳቸው እኔ ብቻ ሳልሆን እውነት የሚያውቁ ሁሉ ደግሞ ለሚወዳቸው ለተመረጠች እመቤትና ለልጆቿ በእኛ ዘንድ ስለነበረች አብራን ስላለችው ወደፊትም ለዘላለም ከእኛ ጋር ስለምትኖረው ስለዚች እውነት ጸጋ፣ ምህረት እና ሰላም ከእግዚአብሔር አብ ከእግዚአብሔር አብ ልጅ ከኢየሱስ ክርስቶስ በእውነት ፍቅርን ከእናንተ ጋር ይሁ አለ። ምን ማለት ነው? የሚለውን ነድል በድልን ጠብቅና እነሱ ከኔ የበለጠ በጣም ጠንካራ ትምህርት ስለያዙ እነሱ እናስገባለን ነቀሲ ስም ካሉ እነሱ እናስገባና ትርጓሚውን ያስተምሩ። ይህን ክፍል ለእነሱ አሳልፌ እስጣቸው። እሺ፣ እንዳላበላሽ ትርጓሚው ጄሌ ስለሌለ እንግዲህ ትርጓሚውን የተማሩ ይህን ክፍል በደንብ አድርጎ ያጠኑ፣ ረቂቅ የሆነ ሚስጥር ያለው ክፍል ስለሆነ ምን ማለት ነው? ለማን ናቸው? ስለ ቤተ ክርስቲያን ነው የሚናገረው ዮሐንስ? ስለ እመቤታችን ነው ወይም የሚናገረው ዮሐንስ? ስለ ማን ነው እየተናገረ ያለው? ስለ አንዲቷ ቤተክርስቲያን ነው። ከእኔ ከቀሲስ ሲል ምን ማለቱ ነው የሚለውን ለእነሱ አሳልፌ እሰጣለሁ ማለት ነው። ይህን ክፍል ተረጓሚውን እኔ ስላላየው ማለት ነው። ስለዚህ እነሱ ሲገቡ እንማማራለን። ሁላችሁ መጽሐፍ ቅዱስ አዘጋጅታችሁ ጠብቋቸው፣ ደውዬላችኋለሁ። ስለዚህ በደንብ አድርገው እኛን ያስተምሩናል ማለት ነው። ለነበረን ቆይታ እግዚአብሔር አምላክ ከሁላችን ጋር ይሁን።